ምዕራፍ ሀያ ስድስት ይስሐቅ ወደ ጌራራ መሄዱ። በምድርም ቀድሞ በአብርሃም ዘመን ከሆነው ራብ ሌላ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ጌራራ ሄደ። እግዚአብሔርም ተገለጠለት፣ እንዲህም አለው፦ ወደ ግብፅ አትውረድ እኔ በምልህ ምድር ተቀመጥ። በዚህች ምድር ተቀመጥ፣ ካንተ ጋርም እሆናለሁ፣ እባርክሃለሁም ይህችን ምድር ሁሉ ለአንተም ለዘርህም እሰጣለሁና ለአባትህም ለአብርሃም ያልሁ የማልሁለትን መሐላ ካንተ ጋር አጸናለሁ፣ ዘርህንም እንደ ሰማይ ከዋክብት አበዛለሁ፣ ይህችንም ምድር ሁሉ ለዘርህ እሰጣለሁ። የምድርም ሕዝቦች ሁሉ በዘር ይባረካሉ። አባት አብርሃም ቃሌን ሰምቷልና፣ ትእዛዜንም፣ ፍርዴንም፣ ሥርዓቴን፣ ሕጌንም እጠብቋልና። ይስሐቅም በጌራራ ተቀመጠ። የዚያም ስፍራ ሰዎች ስለ ሚስቱ ስለ ርብቃ ጠየቁት። እርሱም እህቴ ናት አላቸው። የዚህ ስፍራ ሰዎች ለርብቃ ሲሉ እንዳይገድሉኝ ብሎ ሚስቴናት ማለትን ፈርቷልና እርሷም ውብ ነበረችና፣ በዚያም ብዙ ቀን ተቀመጠ። የፍልስጤም ንጉሥ አቤሜሌክም በመስኮት ሆኖ በተመለከተ ጊዜ ይስሐቅን ከሚስቱ ከርብቃ ጋር ሲጫወት አየው። አቤሜሌክም ይስሐቅን ጠራ እንዲህም አለው፣ እነሆ ሚስት ናት፤ እንዴትስ እርሷን እህቴ ናት አልክ? ይስሐቅም በእርሷ ምክንያት እንዳልሞት ብዬ ነው አለው። አቤሜሌክም አለ ይህ ያደረግህብን ምንድነው? ከሕዝቡ አንዱ ባለማወቅ ከሚስት ጋር ሊተኛ ጥቂት በቀረው ነበር፣ ኀጢአትንም ልታመጣብን ነበር። አቤሜሌክም ሕዝቡን ሁሉ ይህን ሰው ሚስቱን የሚነካ ፍርዱ ክፉ ሞት ነው ብሎ አዘዘ። ይስሐቅም በዚያች ምድር ዘርን ዘራ። በዚያች ዓመትም መቶ እጥፍ ገብስን አገኘ። እግዚአብሔርም ባረከው፣ ከፍ ከፍም አለ። እጅግም ታላቅ እስኪሆን ድረስ እየጨመረ ይበዛ ነበርም። ወንዶችና ሴቶች አገልጋዮች፣ ብዙ በጎችና ላሞች፣ የእርሻ መሬትንም ገዛ። የፍልስጤም ሰዎችንም ቀኑበት። በአባቱ በአብርሃም ዘመን የአባቱ ሌሎ ሎሌዎች የማስዋቸውን ጉድጓዶች ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርንም ሞሉባቸው። አቤሜሌክም ይስሐቅን ከእኛ ተለይተህ ሂድ፣ ከእኛ ይልቅ እጅግ በርትተሃልና አለው። ይስሐቅም ከዚያ ሄደ፣ በጌራራም ሸለቆ ሰፈረ፣ በዚያም ተቀመጠ። ይስሐቅም የአባቱ የአብርሃም አገልጋዮች ቆፍረዋቸው የነበሩትን የውሃ ጉድጓዶች ደግሞ አስቆፈረ። አባቱ አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍነዋቸው ነበርና፣ አባቱም አብርሃም ይጠራቸው በነበረው ስም ጠራቸው። የይስሐቅ ሎሌዎችም በጌራራ ሸለቆ ውስጥ ጉድጓድ ቆፈሩ፣ በዚያ ጣፋጭ የውሃ ምንጭን አገኙ። የጌራራ አረኞች ከይሳቅ እረኞች ጋር ውሃው የእኛ ነው ሲሉ ተጣሉ። በዚያችንም የዚያችንም ጉድጓድ ስም አዘቅተ አመፃ ብሎ ጠራት፣ እነርሱ በድለውታልና። ይሳቅም ከዚያ ሄደ። በዚያም ሌላ ጉድጓድ ማሰ። ስለ እርሷም ደግሞ ተጣሉት። ስሟንም ጽል ብሎ ጠራት። ከዚያ ልፍ ብሎ ሌላ ጉድጓድ ቆፈረ። ስለ እርሷም አልተጣሉትም። ስሟንም መርህብ ብሎ ጠራት፣ እንዲህ ሲል፣ አሁን እግዚአብሔር አሰፋልን ምድርም አበዛልን በምድርም አበዛን ሲል። ከዚያም ወደ አዘቅተ መሐላ ሄደ። በዚያችም ሌሊት እግዚአብሔር ተገለጠለት፣ እንዲህም አለው እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ካንተ ጋር ነኝና እባርክሃለሁ ስለ አባትህ ስለ አብርሃም ዘርህን አበዛለሁ። በዚያም ለአምላኩ ለእግዚአብሔር መሠዊያውን ሠራ፣ የእግዚአብሔርንም ስም ጠራ። በዚያም ድንኳን ተከለ። የይስቅም ሎሌዎች በዚያ ጒድጓድ ማሱ በይስቅና በአቤሜሌክ መካከል የተደረገ ስምምነት አቤሜሌክና ሚዜዋ ኮዘት፣ የሰራዊቱም አለቃ ፋጎል ከጌራራ ወደ እርሱ ሄዱ። ይስሐቅም ለምን ወደ እኔ መጣችሁ? እናንተ ጠልታችሁኛል ከእናንተም ለይታችሁ አሳዳችሁኛልና አላቸው። እነርሱም አሉት እኛ የጠላንህ አይደለን፣ በመልካም አኑረን በመልካም አሰናበትንህ እንጂ። አሁን አንተ ለአምላክ ለእግዚአብሔር ብሩክ ነህ። አምላክ እግዚአብሔርም ካንተ ጋር እንዳለ ባየን ጊዜ በአንተና በእኛ መካከል መሃል ላይ ይሁን፣ አንተ በእኛ ላይ ክፉ እንዳታደርግ፣ እኛም በአንታ ላይ ክፉ እንዳናደርግ እንማማላለን ይስሐቅ ማድን አቀረበላቸው። በሉም ጠጡም። ማልደውም ተነሱ እርስ በርሳቸውም ተማማሉ። ይስሐቅም አሰናበታቸው፣ ከእርሱም በደህና ሄዱ። በዚያም ቀን የይስሐቅ ሎሌዎች መጡ፣ ስለ ቆፈሯትም ጉድጓድ ውሃ አገኘን ብለው ነገሩት። ስሟንም መሐላ ብሎ ጠራት። ስለዚህም የከተማይቱ ስም እስከ ዛሬ ድረስ አዝቅተ መሃል ላይ ይባላል። ኤሳው ከከነዓን ሴቶች እንዳገባ። ኤሳውም አርባ ዓመት ሲሆነው ከቄጥያውያን የብዬልን ልጅ ዮዲትን፣ የቄጥያዊው የኤሎንን ልጅ ቤሴሞትንም ሚስቶቹ አድርጎ አገባ። እነርሱም ይስሐቅንና ርብቃን ያሳዝኑ ነበር።